ዘን መራራቴ መቼ ይረዳሉ የልቤን ስናገር

አንድ ደግሞ ለዛይን ባንድ እንደግማለን፣ እናመሰግናለን። ዛይን ባንዶች ይህን የመሰለ ሙዚቃ ስላስደመጣችሁ እናመሰግናለን። ቀደም ሲል ስራዎቻቸውን ያቀረቡት ብሩክ ሰለሞን በኤልኤም ስድስት ተወክሎ የኤፍሬም ታምሩን ዝማሜን እንዲሁም ደግሞ ዮሴፍ ጉልላት በኤልኤም ሰባት ተወክሎ የጥላሁን ገሰሰን ሀሜታ መሆኑን ነበረ። እጅግ አድርገ እናመሰግናለን። እንግዲህ የኤፍሬም ታምሩን ነገር ስናነሳ በጣም ብዙ ሙዚቃዎች አሉት አስራ ሁለት ያክል አልበሞች አሉት። ለእሱ የሙዚቃ መነሻ ምክንያት የሆነው ግን በደጀን ከተማ የነበረው የኪነ ጥበብ ተሳትፎ እንደነበረ ይናገራል። በአንድ ወቅት በሰጠው ቃለ መጠይቅ ላይ ማለት ነው። ነገር ግን በ1963 በደብረ ማርቆስ ከተማ አንድ የሙዚቀኞች ውድድር ተካሂዶ ነበር። የዛኔ ፋና ላምሮት በሉት የዛን ውድድር ላይ ኤፍሬም ባቀረበው ሙዚቃ በጣም ተወዳጅነትን አግኝቶ በአንደኛ ደረጃነት ነበር ያጠናቅቀው። ከዛም የደጀኑ ጥላሁን ገሰሰ እስከመባል ያደረሰ ብቃቱን አሳይቶ እንደነበረ ና ተወዳጅነትን አግኝቶ እንደነበረ ይነገራል። ከዛ በኋላ ደግሞ ወደ አዲስ አበባ መጥቶ በጣም በሚወደው አሊቢራ ቢራ ተፈትኖ አልፎ ዛም ዛምቤዚ በተሰኘ የምሽት ክበብ ውስጥ ይሰራ እንደነበረም ታሪኩ ያወሳል። እናመሰግናለን ኤፍሬም ታምሩ እንቀጥላለን። ዳኞች ምን ይላሉ? አስተያየትና ነጥብ ብሩክ እና ዮሴፍ እንዴት ናችሁ? በዚህ እድሜያችሁ እንደዚህ ትንንሽ ልጆች ሆናችሁ እንደዚህ አይነት መድረክ ላይ መገኘት እንዴት ደስ ይላል መሰላችሁ። በጣም እድለኞች ናቸው፣ እውነቴን ነው የምላችሁ። ሁሌ እናንተን ሳይ እኔ ቤተሰቦቼ ናቸው ትዝ የሚሉኝ፣ እና ቂም ይዣለሁኝ እንዴ። እንዴት እንደሆነ አላውቅም፣ ብቻ በእነሱ እድሜ ይከለከል ስለነበር አለ አለ መሰለኝ ከብሩክ ልጀምር። የፍሬም ታምሩ በጣም ግሩም አርገን የተጫወትከው በጣም ግሩም አርገን የተጫወትከው። ብሩክ አንደኛ በጣም የመረጥከው ኪ በጣም ፐርፌክት ነበረ። በቃ ቆንጆ የኪው የመረጥከው ሜጀሩ እና አጫወትም በጣም ጥሩ ነው። የዜማው ያለበት ቅኝትም ያው እንደፈተና እዚህ ዜማ ላይ ዋነኛው ነገር ቅኝት ብለን ልናነሳ እንችላለን። ብዙ የዜማ ቫሪሽን የለውም ባይነሪ ፎርም የምንለው ወይም ሁለት የዜማ ክፍሎችን የያዘ አይነት ነው እና እንደዚህ አይነት ዜማዎች ስታመጡ እንግዲህ ፈተናውን ሆን ራሳችሁ ላይ ነው የምታደርጉት። ምንም የዜማ ቫራይቲ ስለሌለ አንድ ነገር ዝም ብሎ ሉፕ የሚያደርግ ነገር ስለሆነ የውበት ደረጃውን በጣም ከፍ ማድረግ ኃላፊነቱ እናንተ ጋር ነው የሚሆኑና አንዱ ችግር እሱ ነው። መብታችሁን ይዛችሁ መምጣት ምንም ችግር የለውም። አንድ የዜማ ክፍልም እንደዚሁ ደግሞ ሁለት የዜማ ጫጭር ክፍሎችም ይዘው መጥተው ተወዳዳሪዎች በጣም ተአምር ሰርተው ምናምን አሳይተውን ያውቃሉ። ግን ትንሽ እሱ ጋር ቅሬታ አለኝ። ምናልባት ወይ ይሄ ሙዚቃ ባይሆን ይሻል ነበር እንዴ ለብሩክ እያልኩኝ ነበረ። ከድምጽ ጋር ሄደዋል። ቅኝቱም ምንም ብዙ ነገሩ ጥሩ ነበረ ግን ቀዝም ያለ ፐርፎርማንስ ሆና አየህ። ሁለት የዜማ ክፍል ስላለው ከዚህ በላይ እንዴት ታደርገዋል አይደል? ስለዚህ ውድድሩ ደግሞ ንጽጽር አይደለም። ስለዚህ እናንተ ዘፍንን ምን ነጻጽረው ማለት ነው። ስለዚህ ንጽጽሩንም እያሰብክ ይሁን ሙዚቃ ስትመርጥ ማለት ነው። ቅኝቱ እንዳልኩ በጣም ብዙ ቦታ ጥሩ ነው። በጣም አልፎ አልፎ፣ በቃ በጣም አልፎ አልፎ ትንንሽ ነገሮች ናቸው የሚሰሙት ብዙ ማይረብሹ ወፍራሙን የታችኛውን ድምጽ ለማውጣት ስትል አታጎንብስ ብለን ለረጅም ጊዜ ትተህ ደግሞ ጀምረሃል። ስለዚህ ኮንሽነስ ነቅተህ ዘፈን ስትዘፍን ማለት ከራስ ጋር ሆነህ ራስህን እያዳመጥክ ራስህን ኢንጆይ አድርግ፣ ድምፅህን ውደደው ስትሰማው አደለ ሁሉም ነገር እና እሱ ቴክኒክ ጥሩ አይደለም ሎ ጋር አርቲፊሻል የሆነ ሎ ስለሚያሰማ ማለት ነው። እና ትንሽ የዜማ ምርጫ ላይ ቅሬታ አለኝ ብሩኬ። ዮሴፍ በጣም የሚገርም ምርጫ ነው፣ ፐርፎርማንሱም ቆንጆ ነው። እውነተኝ ነው። ነገር በዚህ ደረጃ ተጫውታለሁ ብዬ ኤክስፔክት አላደረግኩኝ ነበር። በጣም የገረመኝ ነገር ሀሜታ መሆኑን የሚለው እንጉርጉሮ ፓርት አለ አደለ? በቃ ያ ደሞ ዲፊካልት ፓርት፣ በጣም ከባዱ ፓርት የዚህ ዜማ ሲጀምር እሱ ነው የመጀመሪያው ጉዳይ ማለት ነው። አንደኛ የሚዘገዘገው የቅላጼው አይነት በዚህ ልክ መረዳትና በዚህ ልክ ጉሮሮ ላይ አንከባለው ማምጣቱ ራሱ በጣም ትልቅ የሚደነቅ ነገር ነው። ከዛ ሶስት ጊዜ ነው የሚሆነው። ሶስቱንም ጊዜ እንዴት ይጫወተዋል እያልኩኝ በጣም እያዳመጥኩኝ ነበር። በጣም ግሩም ነው የተጫወጥኩ። የመጀመሪያዎቹ ሁለቱ ሲጀምርና መካከል ላይ ያለው ወደ ታችኛው አካባቢ ልክ ሊዘጋ ሲል አካባቢ የቅኝት ችግር ነበረበት። ሶስተኛው ግን በጣም ግሩም ነበረ፣ በጣም ግሩም ነበር። እና ማድረግ ትችል ነበረ። ለምን አንድ አርገኸዋል ማለት ሁሌ ማድረግ ትችላለህ ማለት ነው። መቶልህ ነበር እና እሱ ጋር ከዛ ደግሞ ተጀምሮ የሚያልቀው በአንድ ትንፋሽ ነው አይደለ ፍሬዚንግ ማለት። አሁን አንዱ ሀሳብ እሱ ተጀምሮ እስከሚያልቅ ድረስ ያለውን አካሄድ ስናየው ብዙ ጊዜ እንደዚህ መድረክ ሊሰሩትም ስናይ ትንፋሽ ስለሚከብድ ቆረጥ ያደረጉታል መሀል ላይ እና ቀጠል ያደርጉታል። ድክ አይደለም እሱ። አንተ ጋ ግን በጣም ቆንጆ ነበር እሱ ዘ ሆል ሙዚቃው ደግሞ። ፍሬዚንጉ ራሱ አንድ የዜ ማረግ ጀምሮ የሚጨርስበት ረጃጅም የዜ ማረጋት አሉት ይሄ ሙዚቃ እና በጣም በጣም በጣም ግሩም ነበረ። ከዛ የቅላጼዎቹን ዲቴይሎች ዜማው ኦሪጂናል ዜማው ላይ ያለውን የቅላፄ ዲቴይሎች እያንዳንዱን ቅንጣት ድረስ ገብተህ ለማድረግ የሞከርከውን ጥረት በጣም በጣም በጣም ነው ማደንቅልህ። በጣም ትንሽ ቅሬታዬ ምንድን ነው? ከቅኝት ጋር ያለውን እንዳነሳው ተሆኑ በጣም ጉልበት ይፈልጋል፣ በጣም ኢነርጂ ይፈልጋል ዘፈኑና፣ ትንሽ ዳውን አድርጓል ያንተ ትንሽ ለምን መሰለህ ግማሽ ብትወጣ ኖሮ ብዬ እያሰብኩኝ ነበረ። ሚይዘህ አይመስለኝም፣ ካልተሳሳትኩኝ። ግን ሞክሮ ማየት ያስፈልገዋል። ድምጽህ ወደ ላይም ኮ ደህና ነው አይደል? ብዙ ይሄዳል። ና ትንሽ ግማሽ ብትወጣ በጣም ቡስት ያደርግ ነበርና ያ ጆሮዬ ሲመኝ የነበረውን የከፍታ ሌበል ይመጣ ነበር ብዬ አስባለሁ። እሱ ትንሽ ኤነርጂህን ጎተት ታደረገውና አንዳንድ ቦታዎች ላይ በጣም ቀፍላ ያደርገው፣ በጣም ቡስት ማድረግ ሲኖርበት ቀዝቀዝ ያሉ ቦታዎች አሉ እሱ ትንሽ ቅር የሚል ነገር ነው። ከዛ ረጅም ድምጽ የሚይዝበት ቦታ አይደለም፣ ሙዚቃው በጣም እያበደ እንደዚህ እና እሱ ጋር በቂ ትንፋሽ ይዘህ ስለማትገባ ያለ ቦታው ነበር የምትቆርጠው የነበረው። እንደ ነገሩ አይባልም አይደል እሱም፣ የዘፈኑ የዜማው አካል ነው። እዚህ ተጀምሮ የሚያልቅበት ቦታ ሁሉ በጣም በጥንቃቄ ነው መባል የነበረበት እና እሱ እሱ ነው ቅሬታው። ግን በዚህ ደረጃ መጫወት ራሱ ይሄንን የሚያህል ዜማ በጣም በጣም ጥሩ ነው። ዮሴፍ 9900፣ ብሩክ 9880። እሺ፣ ብሩክ ሁሌ ብሩክ ስትመጣ ለብሩክ የምንሰጠው በሞክሼ ይጀመር እያልን ዝማሜን፣ ቆጮ ምርጫ ነው ይዘ የመጣው ኤፍሬምን ደፍሮ እንደዚህ ለመድረክ ላይ ፐርፎርም ለማድረግ ያውም ላይቭ ይዞ መምጣት ይሄ ትልቅ ድፍረት እና ጥሩ ልብ ይፈልጋል እና ለምን የኤፍሬም ዜማ ስታመጣ ብዙ ቅላጼዎች አሉት። ስሜት ይፈልጋል። ቅሽር አድርጎ ውስጡን ማሳመር ይፈልጋል እና እሱም በመምረጥህ በመጀመሪያ ጉብዝናህን ላደንቅ ልወዳለሁ። የዜማው ፈተና ምንድነው ስንል ዜማው በጣም ቅላጼዎች አሉት። ቅድም እንዳልኩት ቅሽር ተደርጎ መዘፈን ያለባቸው እንደገና ቅኝቱን ጠብቆ መስፈን እና ስሜቱን ማጋባት ነው። በተረፈ እንደተባለው በሁለት የዜማ አካል ያለው ዘፈን ስለሆነ ብዙ እንዲህ በጥናት አንተን ብዙ ችግር የሚያመጣ አይደለም። ዲቴሎችን ማወቅና ወደ ራስህ አምጥቶ በአንተ ኤክስፕሬሽን ማስተላለፍ ማለት ነው። ብዙ ነገሩ ቆንጆ ነው፣ በጣም ብዙ ነገሩ ቆንጆ ነው። ቅኝት አንዳንድ ቦታ ጋር ችግር ነበራቸው። ሌላ ምንድን ነው መሰለ በቀጭን ድምጽ ማከል የሆነች መጨረሻ አካባቢ ልትጨርስ ስትል ያንጎራጎርካትን በጣም ውድጃት፣ ረጅም ብትሆን የሆነ በጣም ለዘፈኑ የበለጠ ከለር ይሆን ነበር እና አንተም ራስን በደምገልጽበት አጋጣሚ ትሆንል ነበር። ጎዲያ ቆርጣሃት አለቀች። ይሄ ዘፈን ምን ይሰጠሃል እድል ስንል እንደዚህ አይነት አሁን የማንጎራጎር በድምጽ ብቻ እንዲህ ኢምፕሮቫይዝ የማድረግ ነገር እድል የሚሰጥ ነበር እና ዘፈን ስትመርጥ እስኪ መድረክ ላይ ለእኔ ምን እድል ይሰጠኛል የራሴን ክህሎት ማሳይበት የሚለውን ሀሳብንም እየተረዳችሁ ይዛችሁ ብንመጡ ይሄ ቫሊዮ አድ የምንለው ነገር ሁሌም ባይሆን፣ እንደዚህ እድል የሚሰጡ ዘፈኖች ላይ መጠቀምን አንዳንዴ መሞከር ያስፈልጋል። በተረፈ ዝማሜ የሚለውን ዝማሜ ዝማሜ ብሎ ብሎ መጨረሻው ዝማሜ ላይ ትንሽ የዜማዋ እንትን ቅርጽ የቀየርካ ደስ ብላኛ ላይ ቆንጆ ነው። እንደዚህ አይነት ነገሮች ያው ያንተን እንዴት ነው ለዜማ ያለህን ሴንሲቲቪቲና ቀየር ሲደረግ እማያስጠላ መሆኑን ለማሳየት የምትሞክርበት ነገር ነውና ይሄንን ላደንቅልህ እወዳለሁ። አንተ ጋር እንግዲህ ከዚህ በኋላ ስለቅኝት ማውራት የለብንም። ቅኝት ጋር የተወሰነ ቦታ አንገት ማጎንበሱን በጣም ደስ አላለኝም። ወፍራም ድምጽ ለማውጣት አንገትህ መታጠፍ የለበትም። ከራስ ከሆድ ሆን ወጥቶ ፒውር የሆነ ወፍራም የወንድ ድምጽ ማውጣት መለማመድ፣ ካልሆነ ግን በራስ ባለህ የድምፅ ሬጅስተር ውስጥ በሚችለው የምንድን ነው ኪ ውስጥ መስፈን ነው እንጂ አንገትን ማጠፍ አትለማመድ ከዚህ በኋላ። በተረፈ ብዙ ነገሩ ጥሩ ነው። ዝማሜም በዚህ ልክ መጫወትህ እኔ ጋ ያለ 989 ዮሴፍ ጉልላት የጋሽ ጥላሁንን ሐሜታ ይሄ ራሱ በጣም ትልቅ ልብ የሚጠይቅ ሙዚቃ ነው። ቅኝቱም ከባድ ነው። አንተ ደግሞ በጣም ደስ የሚል የሚያንጎራጉር ትልቅ ድምፅ አለህ። ብሩኬ እንዳለው እንትኑ ምንድን ነው፣ እንዴት ነው ይሄ ላውድ ማድረግ የምችልበትን እስከ ትልቅ ድረስ የሚወርደውንም እስከ ትልቅ ማድረግ የምችልበት ኪ ውስጥ ቢሆን የበለጠ ጣሪፍ ታደረገው ነበር። አንዳንዴ ደግሞ ሳስበው መጀመሪያ አካባቢ ቢ ደብለቅለቅ ያለ ስሜት የመጣብህ በኪው ብቻ አልመሰለኝም። ሪትሙም ትንሽ ፈጠን ያለ መሰለኝ። ሁለተኛው ዜማ ሲገባ አንተ ካንጎራጎርክ በኋላ ዋናው በሪትም ውስጥ የሚዘፈነው እና ትንሽ ሳብ ቢደረግ ማን ነው ረገብ ቢደረግልህ የበለጠ ከዚህ በላይ መግለጽ የምችለው ይሆን ነበረ። ረጅም ሐረጋትን በጣም በጥሩ ሁኔታ በትንፋሽ ይዘህ ተወጥተሃቸዋል። እያንዳንዷን ቅላጼዎች በደንብ ተጫውተሃዋል። አንተ ጋም የተወሰነ ከቅኝት ጋር በተያያዘ ችግሮች ነበሩ። በማስጠላ ሁኔታ ግን እንደዚህ መወራት የለበትም። እናንተ ጋር አሁን እድሜያችሁን ሳይሆን እዚህ ጋር የምናየው በቃ ጥሩ ዘፋኞች እየሆናችሁ ነው። ፕሮፌሽናል ወደሆነ የዘፈን የዘፋኝ እንትን ውስጥ እየገባችሁ ነው። ስለዚህ ስለ ቅኝት፣ ስለ ሪትም ምናምን እዚህ ጋር ማንሳት የለብንም ከዚህ በኋላ ራሳችሁ ብቁ አድርጋችሁ እንድትመጡ ነው የምንጠብቀው። ለዮሴፍ ጉልላት 9900 እኔ ጋም ያለ። እሺ፣ ከብሩክ ልጀምር። የፍሬም ታምሩ ዝማሜ ትዝታ ማይነር ላይ ያለ በጣም ጥሩ ምርጫ ነው። በዚህ አጋጣሚ ሮሃ ባንድ የኢትዮጵያ ሙዚቃ ተሸክሞ እዚህ ድረስ የመጣና አበመለሳና ይልማ ገብረአብን በተለይ አስራ ሁለቱን አልበም የኤፍሬምን የሰሩት እነሱ ናቸው። አስራ ሦስተኛ ኋላ እንዳይቆጭሽ ነው የመጣር። በጣም ማክበር እፈልጋለሁ እነዚህን ድምፃያኖች እዚህ ላደረሱ ማለት ነው ሙያተኞች። ከዛ በመቀጠል ብዙ ሀሳብ ተነስቷል። ብሩክ ከስህተትህ ልጀምር። ሜጀር ስለሆነ ማለት ነው ለብዙ ድምፅ ይጠቅማል ብዬ ነው ዛሬ ከተነሳው ሀሳብ። ዛሬ ደግሞ ግጥም አለማሰማት የመጀመሪያ ሀሳባችን። አንዳንድ ድምፃዮች ግጥም ላይ ያሰሙ ይችላሉ እና አንዳንድ ድምፃይን ስንወድ ከነመለው ነገር መውዳድ የለብንም። ግጥም የማያሰማ ከሆነ ግጥም ማሰማት ግዴታ ያስፈልጋል ማለት ነው። ለምንድ ነው፣ አንዳንዴ ቦታ ካልሰጠኸው መልእክቱ ካልተሰማ ዜባ ብቻ በራሱ ውበት የለውም። ስለዚህ እነዚህ አይነት ስህተቶችን መድገም አያስፈልግም፣ ምክንያቱም አዲስ ትውልድ ለመቅረጽ ስለሆነ ነው። አንድ ብዙ ድምጻኖች ስንወድ ከነመላ ነገራቸው መውደድ የለብንም። ከነ ሱፉ ከነ ከረባቱ ምናምን መውደድ አያስፈልግም። ይሄን ያህል ስለዚህ የምንሰራው አዲስ ትውልድ ለመገንባት እስፔሻሊ ፋና ላምሮት ማለት እኔ እንደማስበው። ስለዚህ አንድ ዘፋኝ ባፍንጫ ከዘፈነ ያንን ቴክኒክ ለምን ትወስደዋለህ? ቆንጆ ነገሩን ትወስድና ጥሩ ነገሩን ማቅረብ እና የፍሬም እንደውም በሆነ አጋጣሚ ሙሉ ቀንም በጣም ነው የሚያደንቀው ሙሉ ቀንም በጣም ነው የሚያደንቀው ጌታቸው ካሳን ነበር የሚከተለው ካበመለስ ጋር ነው አንድ ቀን ሲነግረና ሌላ ካራክተር ነው። ነነጻነት እንግሊዘኛ የዘፍኑ ነበር በሆነ አጋጣሚ እና ራሳቸውን ፈልገው ነው በሆነ ሰዓት የሚያገኙት እና ብዙ ነገሮችን ማንነካከው ምንፈራው ነገር መኖር የለበትም። ትንሽ ነገሮች ስህተቶች ካሉ እነዛን እያደረጋችሁ አዲስ ነገር ለመፍጠር ቃል ማሰማት በጣም ወሳኝ መሰረታዊ ነገር እና ኮፒ ፔስት እንዳናደርጋቸው ብዙ ጊዜ ለማለት ነው። ይሄ እንደ ችግር ያየሁት ነው። ሌላው ብሩክ በጣም ጥሩ ነው የመጣኸው፣ ወደኋላ እንዳትመለስ። ጥሩ ነው የመጣኸው። አሪፍ ነው። እስካሁን እኔ ጋርም 9890 ዮሴፍ፣ አሪፍ ምርጫ፣ ድንቅ አቀራረብ፣ በጣም ዘናጭ ነበረ። ዛሬ በደንብ ነው ጨክኖ የመጣው ሱፍ ስለለበሰ ካለባበስ ጀምሮ እና ዛሬ ፈርቼ ከምበላ ብለ ደፍሬ ላሸንፍ ስላለ ታሸንፋል የሚል ግምታ ይሻላል። ዛሬ ምርቃት ነው። አንተም ልጅህን አይ መስማት ጀመራችሁ ማለት ነው። ዛሬ ሁለተኛ ነው አንተ ነው የሚሰማ ልጅ ስጥ አሜን በል ራሱ ይደግ እንጂ። መጀመሪያ በአንድ ጊዜ አየሁ አይደለ? ፍርሃትን አስወገድክ። ልጅነት አለ፣ ገና ብዙ የምትሰራ ልጅ ነህ እና ለምንድን ነው ማስሸንፉ ትላለህ? ሁልጊዜ ነው። በነገራችን ላይ ማይክሮፎን ይዞ መቆምን የሚያክል የሚያስፈራ ነገር እንደሌለ አውቃለሁ መስፈን ከባድ ነው። ብዙ ነገር ነው። በተለይ ሪኮርዲንግ ላይ ያስጠንታችሁ ዝፈኑ ስትላችሁ በጣም ነው የሚበቃ ሳቅ የሚመጣው አንድ ቃልን በትንሹ ሰላሳ አርባ ጊዜ ልንደግም እንችላለን። አንድ ቃል እየጠፋ ማለት ነው። መቆም ከባድ ነው። ከበሮ ሲያዩት ያምር፣ ሲይዙት ያደናግር ነገር ነው እና ስለዚህ በጣም ብዙ ነገር ነው የምንጠብቀው። ከዚህ ፔስ እንዳትወርድ እኔ በጣም ደስተኛ ስለሆንኩ 9959 ሰጥቻለሁ። እናመሰግናለን ዳኞቻችን።